ምንንሻለ እውነቱን ከነገርሽን አሁን ልጁ የደፈርሻው ነው ወይንስ የሲሳይ? የደፈርሻ የሲሳይ። እንግዲህ ነፃነት ልትናገር አይደለም፣ ቤተሰብ እሷ እስከምትናገር ድረስ ወሬው እንግዲህ እጅ እጅ እጅ ብሎን እያቀረሸና ያለው ማለት ነው። ስለዚህ እኔ ዛሬ በደንብ አድርጌ ላፈርጠው ነው። ሰሞኑ እኮ እድል ሰጥቻት ነበረ። እባክሽ የአንቺም የልጅሽ አባት ማን እንደሆነ እንዲሁም ደግሞ የጓደኛ ሽንም ልጅ ግልጽ አድርጊልን ብያት ነበር። ነገር ግን እድሉ አልተጠቀመችበትም። ዛሬ ግን እውነታውን አውጥቼ ፍርጥ ላረገው ነው። አናት ሺ ፍረጥ፣ ቀለሟ እንዳት ምን በወጣኝ እነሱ ወልደው ለደበቁት እስከ ዛሬ ድረስ የኔ አናት የሚፈርጠው ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ እናንተ እጅ አለ እኮ ወሬያቸው፣ እጅ እጅ አለ። ማንነቱን ለምንድነው የማትናገሪው እስከ ዛሬ ድረስ ደብቀሽለት? ይላታል ወንድሟ ማለት ነው። ከተናገርኩ ሊገለኝ ይችላል። እያስፈራራኝ ነው። እውነትሽን ነው፣ እውነትሽን ነው። ለማንኛውም አስፈራራሽ አላስፈራራሽኛ የሚመለከተን ነገር የለም። እኔ ግን ነጭ ነጫን አውራለው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላሞች አላ ብዛለኝ ላላፊ፣ እየወዳችኋለው። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላይ አክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ ቤተሰብ። የዛሬ ቪዲዮ እንግዲህ በነፃነት ዙሪያ ነው። ነፃነት እንግዲህ በዚህ ሰሞን እኝኝ እያለችብን ነው። ወይኔ መግማት መግማማት አሉ ማማዝናሽ ወይኔ መግማት መግማማት አይገልጸውም። እንግዲህ አንድ ልጅ ይዛ መታ ሰሞኑ ልጄን ወልጄ እስከ ዛሬ ድረስ ደብቅ ያለው ቤተሰቦቼን አልተናገርኩም። ስለዚህ ይፋ ላውጣ ነው አለችን ማለት ነው። እኛን ከመቼ መቼ እንደ አውጥታ ፈርጥ አርገዋለች ብለን እኛም ደጁ ጸናን፣ ማለት ነው። ነገር ግን ወፍ የለም እሷ ማለት ነው። የልጄ አባት የምናገራለው ትላለች። ነገር ግን ወፍ የለም ማለት ነው፣ ቤተሰብ እጅ እጅ አለ ኮ ወሬዋ በሙሉ ማለት ነው። እንዷ ኮ አቅለሸለሸን ወሬዋ በሙሉ የዛሬው ደግሞ የከፋ ነው። እንግዲህ ከትላንት ወዳ በሰራችው ቪዲዮ አይታችኋል። እኔ ለአንድ ሰው ብዬ ራሴን ህይወቴን አላበላሽም። አንድ ሰው ይጎዳል ብዬ የእውነት ለሩት ተኮ ያሰበችላት ያዘነችላት እኮ ነው የምትመስለው ማለት ነው። በመጀመሪያ መጥታ ህይወቷን ብጥብጥ ስታረጋት ትዚያ አላላት እ እንዴት እንደመጣች አመጣቷ በምን ምክንያት እንደሆነው ዩቱብ እንዴት ከፍታ መስራት እንዳለባት ማን እንደነገራት አይዲያ ማን እንደሰጣት እኮ ማናቅ መስሏታል። እንዴት እንዴት እንደመጣች ማለት ነው። እናም ለአንድ ሰው ይጎዳል ብዬ እኔ ራሴን መጉዳት አልፈልግም። ስለዚህ እውነቱን እናገራለሁ። ታዲያ እስከ ዛሬ ድረስ ማን አስቀምጪ ያለሽ አትናገሪም ነበረ? አትናገሪም ነበረ ወይ? እንኳን ልትናገሪ ወሬሽን በሙሉ እጅ እጅ ነው የሚለው ከጅጅም አልፎ ራሱ እያቅለሸለሸን ነው። አንቺ ማለት ነው። እውነቴን ነው እምልሽ እያቅለሸለሸን ነው። ልጄን ደበቅኩ አልሽ። ለቤተሰቦች የደብቄያቸው ነበረ ልነግራቸዋልሽ አልሽ። ኦኬ አልን። የልጇ አባት ተናገሪ ተባልሽ። የልጅ አባት እናገራለን። እያንዳንዶቹ ደብቀዋል ብዬ ምን ያል እንዶ ነግሬሻለሁ እኮ የዘፈር ዳርዳሩ እስክታ ነው ይላል እኮ የሀገሬ ሰው እንዲ የጓደኛሽንም ሽንም ጭምር እዚህ ሚዲያ ላይ እንደፈለገች የምትዝራ ጠረጠው አዞርጦ ልጇን ልጇኔትም የጣለችዋል ስለሷንም ተናገሪ አዎ እሱ ስለ እሷ ለመናገር ፈልገች ነው። አንዳንዶቹ ደብቀዋል ብዬ እኔም አልደብቅም ብለሽ የተናገርሽው ማለት ነው። ተናገሪ፣ ስለ እነሱ ማውጡተሽ ፍርጥ አድርጊው። አሁንም የልጅሽማ አባት ተናገሪ። እውነቴን ነው ምላችሁ፣ ልጅ አይደበቅም። ልጅ እኮ የአላህ ስጦታ ነው። አላህ በአደራ መልኩ የሰጠን ስጦታችን ጌጣችን፣ ማረጋችን፣ ሁሉ ነገራችን ናቸው። ልጆቻችን ማለት ነው። እንደ አላህ ያሳድግልን፣ አላህ ለትልቅ ቁም ነገር ያደርስልን። እውነት ነው። ልጅ ያላችሁ ማለት ነው። ልጅ እንዴት ይደበቃል? ልጅ ደብቃችሁ ወልዳችሁ ደብቃችሁ ደብቃችሁ እዚህ የምትዝረጠረጡ ዩቲዩብ ላይ ያላችሁ እናንተ ክብር እንዳለው ሰው የምትዝረጠረጡ ማለት ነው። አብራችሁ ሰላማዊ ሰልፍ የመሰለ ልጆቻችሁ በእጃችሁ አንጠልጥላችሁ ውጡ እያልኩ ነው። አዎ እኔ ደግሞ ተናግሬያለሁ። ውጡ ሰላማዊ ሰልፍ የመሰለ አሳዩን። ልጃችሁን ብቻ የደበቃችሁ ልጆቻችሁን ሳይሆን እንዲያው የደበቃችሁትም ቤተሰባችሁ ሳይቀር አውጡ ተናገሩ። እውነቴ ነው የምላችሁ። ምድረ ማፈሪያ ሁላ ማለት ነው፣ የምታሳፍሩ በሙሉ ማለት ነው። እኛ እኮ በእናንተ ተሸማቀቅን፣ ተሸማቀቅን እኮ እናንተ እንዲሁ ከአካባቢ ሰፈርም እኮ አሰደባችሁ እናንተ አሰዳቢዎች ማለት ነው። እኔ አሁን ስለሱ ከተናገር ከተናገርኩ እኮ እያስፈራራኝ ነው። እገልሽ አለው እያለኝ ነው። ማን ነው ሰውየው ማለት ነው። ማን ነው ሰውየው? እናንተ እኔ ራሱ ማን ነው ሰው እያላልኩኝም እያወቅኩት እንዱ ልናገር፣ ቤተሰብ ላፍርጠው፣ ላፍርጠውና ከደፈረሰ አይጠራም ልበል። እውነቴን ነው ምላችሁ፣ ልናገር ማንነቱም ማለት ነው። ይገለናል ብዬ እኮ ነው እኔ ከተናገርኩ በኋላ እንደገና አቤላ የሆነ ነገር ሄዶ ካደረገው የሚደርሰው ነገር እሱን እየፈራሁ እኮ ነው። ምንድን ነው ዳር ዳር ምት ማለት ነው? አንድ መተሽ እኝኛ ትበይብን፣ አርፈሽ ተቀመጭ፣ በሌላ ነገር አይዲያ ስሪ ከፈለግሽ ማለት ነው። አሁን እዚህ ጭጋቁነት ነው የምልሽ። አንቺም ራስነትሽን ዝቅ እያደረግሽ ነው ያልሽው፣ ለዩቲዩብ ቪው እያልሽ፣ ለሰብስክራይብ እያልሽ። መቼም እንደዚህ ብለን ስንናገር እናንተ ምቀኛዎች፣ ቅንቅናሞች እያላችሁ አንድ አንድ ክፍት አፎች አፋችሁ ትከፍታላችሁ ማለት ነው። እኛ በእንደዚህ አይነት አንቀናም። የሚቀናባቸው ሰዎች እኮ በጣም ደስ የሚሉ አሉ እኮ መልካም ልብ፣ ቀና ልብ ያላቸው ማለት ነው። ከራሳቸው ማለት ሚስኪንን የሚረዱ የወደቁትን የሚያነሱ የተራቡትን የሚያበሉት እኛ በእነሱ ነው የምንቀነው። እኔ በበኩሌ በእነሱ ራሴ ወክዬ ስናገር በእነሱ ነው የምቀነው። እንዲ አላህ ዬ እንደ እነሱ ባረከኝ ብዬ የምመኘው ማለት ነው። እኔ በእንደነዚህ አይነቶች ቅራቅምቦኔ አልቀናም። ምድረ ዝትት ሁላ ማለት ነው ወልዳችሁ እዛ የደበቃችሁ በሙሉ ማለት ነው በቤተሰቦቻቸው የምታፍሩ እናንተ ማፈሪያዎች ሁላ ማለት ነው። ዛሬ አስረግጭ ነው የምነግራችሁ ማለት ነው። አንዱ እናቷን ደብቃ እዚህ ሚዲያ ላይ እኝኝ ስትል ትውላለች። ልጇን ደብቃ እኝኝ ስትል ማለት ነው። ዛሬ በደንብ ነው ደጭ ነው የምነግራችሁ ማለት ነው። አንቺም እየመጣሽ እኝኛ ትበይብን። በቃ እጅጅ እያልሽን ነው እያቅለሸለሽን ነው። በቃ ተናገሪ፣ ለማን እንደሆነ ለማን እንደሆነ ተናገሪ። እንዴ ሰሞኑ አብርሃም ከደኘ አብርሃም እኔን ትቶኘ ሩታን አገባ እኔ ሩታ ለስራ ብዬ ነበር። እንደዚህ እኝኝ ስቲ ኖርሽ አሁን ደግሞ እገልሻለሁ ብሎ አስፈራርቶኛል። በጣም የሚያስፈራ ሰው ነው፣ ትልቅ ሰው ነው፣ ምናምን እያልሽ ትትትት የምትይው። ምነው አንቺ ቢያንስ እንኳ ትንሽ እንኳ ለሴትነትሽ ለክብርሽ እንኳ አትጨነቂም እንዴ? ለቤተሰቦችሽን አትጨነቂም እንዴ? ዩቲዩብ እኮ ጥሩ ጥሩ የሆነ አይዲያ ይዘሽ ከመጣሽ እኮ ይታይልሻል ከአንድ ሁለት ዩቲዩበሮች ከታዋቂ ዩቲዩበሮች ጋር ብትጨመሪ ምርጥ ምርጥ ጓደኞች አሉሽ። ቡታጀራ ላይ ደስ የሚሉ ዩቲዩበሮች አሉ። ከነሱ ጋር እኮ አንድ ሁለት ሶስት ቪዲዮ ብትሰሪ በደንብ ነው የሚታይልሽ ማለት ነው። ግን በዚህ ልክ ራስሽን ሴትነትሽን፣ ቤተሰብሽን አርክሰሽ ልጅ አለኝ ልጅ የደበቅኩኝ ተናገሪ በቃ እንዲ አውጥተሽ ማለት ወጥተሽ እንደዚህ ካልሽ አልቀረ ለምንድን ነው የማትናገሪው? ወይስ በክፍል ፋይ እየመጣሽብን ክፍል አንድ፣ ክፍል ሁለት፣ ክፍል ሶስት እያልሽ እየመጣሽብን እኝኝ ልትይን ነው። እኔ የእውነት ነው የምላችሁ ቤተሰብ በጣም ነው ያቅለሸለሸችን ማለት ነው ያቅለሸለሸችኝ። እንዴ ተናገሪ በቃ። የአብርሃምን ከሆነ የአብርሃም ነው ወይ ሌላ ሰውን ከሆነ የሌላ ሰው ነው ወይ። መቼም እኛ አሁን የሌላ ሰው ነው ምናምን ብቲ ማን ይሰማሻል? አውቀሽ እንደሆነ ነው እኛ የምናውቀው ማለት ነው። ምክንያቱም ሰሞኑ ያው እንደነገርኩሽ አብርሃም እንደዚህ ያደረገኝ፣ አብርሃም በዚህ ወጡ፣ በዚህ ገባ፣ ካደኝ፣ እንደዚህ ያለኝ ስቲ ስትለፈልፊ ስለኖርሽ ማለት ነው። በቃ ያንቺንም፣ የጓደኛሽንም፣ የሌሎቹንም ወልደው የደበቁት በሙሉ ሰላማዊ ሰልፍ የመሰለ ውጡ ተናገሩ። በቃ ልጃችሁን አውጥታችሁ በአደባባይ ተናገሩ። ልጅ አይደበቅም፣ ልጅ አይካድም። የሚደበቅ ነገር አይደለም። በተረፈ ሰላማቸ